ሆሳዕና በጌታችን በኢየሱስ ክርስቶስ ስም ከሚከበሩ በዓላት መካከል በቤተ ክርስቲያናችን ካሉ አንዱ ነው። የምናከብረውን የባለ ሆሳዕና በዓል አለበት። ጌታችን ኢየሱስ ክርስቶስ በዋነኝነት ከሌሎቹ በተለየ ጊዜያት ማለት ነው፣ ወደ ኢየሩሳሌም የገባበት ምክንያት በነገይቱ ቷለት የተለየች ቀናት ከዚህ በፊት ኢየሩሳሌም ሲገባ ጌታችን ኢየሱስ ክርስቶስ ለማስተማር ወደ ቤተ መቅደሱም ሲገባ ሕሙማነ ስጋን በተአምራቱ ሕሙማነ ነፍስን በቃሉ ሊፈውሳቸው ነበር። በነገይቷ አለት ላይ የሚገባው የኢየሱስ ክርስቶስ ወደ ኢየሩሳሌም መግባት ግን እንደ ትላንትናው መግባት አይደለም። ትላንትና ሲገባ ተንቀሳቅሶ ለማስተማር፣ ትላንትና ሲገባ የታመሙትን ሰዎች ለመፈወስ ነው። ትላንትና የገባው ኢየሱስ ክርስቶስ፣ ዛሬ ግን የገባባት ዕለት ወደ ኢየሩሳሌም ተብላ የምትነገረው በቅዱስ ወንጌልም ሲነበብ እንደሰማችሁት ልጁን የባህሪ ልጁ የሆነውን ጌታችን ኢየሱስ ክርስቶስን እግዚአብሔር አብ ልኮት ወደ ምድር ወርዶ ራሱን መስዋዕት ቤዛ አድርጎ ለመስጠት። ስለዚህ ከዚህ በፊት በገባባቸው ጊዜያት ውስጥ ያለውን አገባብ ያለ አገባብ አይደለም። ክርስቶስ በዚች ቀን ላይ ወደ ኢየሩሳሌም የገባው ይህንን ታሪክ ክርስቶስ ማለት ነው ያደረገውን ወረድ ብለን ባነበብነው የምሳሌ ትምህርት ላይ ጌታችን ኢየሱስ ክርስቶስ ተናግሮታል። አንድ የወይን ባለጸጋ ወይም የወይን ስፍራ የነበረው ሰው ነበር አለ። ለዛች ወይን ስፍራው ደግሞ ቅጥረኞችን ቀጥሮ ከዛች ወይን ስፍራ ላይ መድከም ያለበትን ድካም በሙሉ ደክሞ ፍሬውን እንዲሰበስቡ የእሱ ባለሟሎችን ወይም ደግሞ ሎሌዎችን ላከ አለ። እየሰማችሁ ነው። ሎሌዎቹን ላከ ከወይኑ ቦታ ፍሬ እንዲሰበስቡለት ከዛ የወይኑ ቦታ ፍሬ እንዲሰበስቡለት የተላኩትን ባለሟሎቹን ሎሌዎቹን ግን የወይኑን አትክልት ቦታ እንዲጠብቁትና እንዲያበጃጁት የተላኩት ሰራተኞች የተላኩትን ሰዎች በሙሉ አንዳንዱን ገድለው፣ አንዳንዱን ደብድበው፣ ሌሎቹን ደግሞ ወግረው አስቀሯቸዋል። መጀመሪያ ከላካቸው ደግሞ እጥፉኑ ሁለተኛ ጊዜ ላከባቸው። አሁንም ትላንትና እንዳደረጉት መልሰው እነዛን ሎሌዎች ደገሙት። በሶስተኛ ጊዜ ላይ የወይኑ አትክልት ስፍራ ባለቤት የሆነው ያ ጌታ ምናልባት የላኳቸው ሰዎችን አይተው እኔ መላኬንና እኔ በእነሱ እየተጠራው መምጣቴን ልባላሉት ይሆናል። ስለዚህ ልጄን ልላከው አሉ። ምንን ልላከው? ልጄን ልላከው። እነሱ ግን ልጁን ሲመለከቱና ሲያዩ እንዲያውም ትላንትና ሎሌዎቹ ተልከው ካሳዩ ጭካኔ በላይ ልጁን ሲመለከቱ ይሄማ ወራሽ ነው እርሱን ብንገለው ርስቱን ልንወርስ እንችላለን ብለው ልጁን ትላንትና ካገረፏቸው፣ ካሰቃዩቸው፣ ከወገሯቸው ሰዎች በላይ እጥፉን አደረጉበታል። ጌታችን ኢየሱስ ክርስቶስ በዚህ ሊያስተምር የፈለገው ቁም ነገር አሁን እኛ በቅድሚያ ያነሳነውን ወደ ኢየሩሳሌም መግባቱ ነው። ጌታችን ኢየሱስ ክርስቶስ ወደ ኢየሩሳሌም ሲገባ ወደ ቤታንያም በተጠጋ ጊዜ ላይ ሁለቱን ባለሟሎቹን ወይም ሁለቱን ሐዋርያቱን ወደ ከተማይቱ ገብተው በአንድ ከተማ ውስጥ የምትገኝ አህያና ውርንጭላ ፈተው እንዲያመጡለት አዘዘው። እነዛን አህያና ውርንጭላ ፈታቹ ለማምጣት ስትሄዱ የነዛ የእንስሳቶቹ ባለቤት ማን ነው? በማን ሥልጣንስ ፈታችሁ ትወስዳላችሁ? ለማን የምትፈልጉትና የምትወስዱት ቢሏችሁ ጌታቸው ይፈልጋቸዋል ብላችሁ መልሱለታል። ማን ይፈልጋቸዋል? አዎ፣ የኢየሩሳሌም ከተማ ላይ ገብተው ፈተው እንዲያመጡት የተደረጉት አህያና ውርንጭላ ባጭሩ የክርስቲያኖች ምሳሌ ናቸው። በሐዲስ ኪዳን ላይ ያሉ ሁለቱ ደቀ መዛሙርት ሄደው ደግሞ ፈተው ያመጧቸው ሐዋርያት የካህናት ምሳሌ ናቸው። ኢየሱስ ክርስቶስ ወደ ኢየሩሳሌም በዋነኝነት የገባበት ምክንያት አህያዎቹን ፈቶ እነሱ ላይ ተጭኖ ለመግባት አይደለም። በአህያው አንጻር ያሉትን ህሙማነ ነፍስ የሆኑትን ክርስቲያኖች የሆንን እስራኤል ዘነፍስ የተባልን እኛን የታሰርንበትን የኃጢአትን ገመድ ለማጠየቅ ነው። አህያይቱንና ውርንጭላይቱን ፈታችሁ አምጡልኛሉ። ኢየሱስ ክርስቶስ የሚገርማችሁ በአህያይቱና በውርንጭላይቱ ላይ በሁለቱም ነው የተጠቀመው። አህያና ውርንጭላ መቼም ሁለቱም ያላቸው ግንኙነት አይጠፋቸውም። አህያና ውርንጭላ ለግንኙነታቸው ምንድን? ውርንጭላ ለአህያይቱ ምንድናት? ልጅ ናት። አህያይቱ ደግሞ ለውርንጭላይቱ ምንድናት? ባጭር ቋንቋ እግዚአብሔር መፍታትና ነፃ አድርጎ እንዲመላለሱ ከኃጢአት ህይወትም ተለይተው እንዲኖሩ የሚፈልገው ውርንጭላ የተባሉ ልጆችን አህዮች የተባሉ ወላጆችን ብቻ ሳይሆን ስንጡንም ሁለቱንም ነው። አኗኗራችንን ግን ስታዩት ብዙ ጊዜ ላይ የማንጣጣት ወይንም ደግሞ አንዱን በአንዱ የማመቻቸት አይነት ህይወት ነው ያለን። ወላጅ በተገኘበት ቤተክርስቲያን ልጆች እንዲገኙ አይፈለግም። ምክንያቱም ወላጅም በአኗኗሩ የቤተክርስቲያኒቷን ጾሙን፣ ጸሎቱን፣ ስግደቱን፣ ምጽዋቱን እየተመለከተ ልጆቹ በእንደዚህ አይነት ህይወት ውስጥ ከሚያልፉ እነሱ ያንን እያደረጉላቸው ልጆቻቸው ግን ለስጋቸው ደግሞ ጥሩ ደረጃ እንዲደርሱ የሚያደርጉ አሉ። በአንጻሩ ደግሞ ወላጆች መገኘት የሚጠበቅባቸው ቤተ መቅደስ ላይ ሳይገኙ ውርንጭላ የተባሉ ደግሞ ልጆች ይበዛል፣ ወጣቶች ይበዛል። ግን ክርስቶስ ተፈተው እንዲመጡ ወደ እሱም ደግሞ ተጠርተው እንዲቀመጥባቸው ያዘዘው ሁለቱንም አህያይቱንም ውርንጭላይቱንም አመጡለት። መጀመሪያ አህያይቱ ላይ ተጫነ። ምኑ ላይ ተጫነ? አህያይቱ ላይ ተጫነ። አህያ ሸክም ስለምታውቅ ነው። ህግጋት፣ ትእዛዛት፣ ስርዓተ ቤተ ክርስቲያን የሚጸናውም ሆነ የሚነገረው ሸክሙን ለለመደውና ለሚያውቀው ለትልቅ ሰው ነው። ውርን ጭላይቱ ገና ለመሸከም የበቃች ስላልሆነች መጀመሪያ አህያይቱ ላይ ተጭኖ ውርን ጭላይቱ እንድታይን የሚደረገው መጀመሪያ እግዚአብሔር የሚደክመው ስራውን የሚሰራው ልጆች ላይ ሳይሆን አስቀድሞ ወላጆች ላይ ነው። ክርስቲያኖች እነሱ ላይ የሚያሸክመውን ሸክም እነሱ ላይ እሱን እንዲመስሉት እንዲሸከሙት የሚያደርጋቸውን መስቀል ከመሸከማቸው አስቀድሞ ልጆች እንዲያዩ ያደርጋል። ልክ ክርስቶስ አህያይቱ ላይ ተጭኖ ውርንጭላይቱ እንድታይ እንዳደረገው ሁሉ ማለት ነው። ከነበረበት ቦታ ወደ ቤተ መቅደሱ አስራ ሶስት ምዕራፍ ነው። አስሩን ምዕራፍ በአህያይቱ ውርንጭላ ላይ ተጭኖ መጣ። የተረፈውን ምዕራፍ ደግሞ በውርንጭላይቱ ላይ ተጭኖ ቤተ መቅደሱን ሶስት ጊዜ ዞረው። ስንት ጊዜ ዞረው? ሶስት ጊዜ። ዛሬ ካህናተ ቤተ ክርስቲያን ታቦታቱን ሲያከብሩ ቤተ መቅደሱን ስንቴ ነው ውደት የሚያደርጉት? መልሱ እንጂ። ስለዚህ ምሳሌነቱና ምስጢሩ ከዚህ የተገኘ እንደሆነ እንድታውቁት ነው ባጭሩ። ቤተ መቅደሱን ዞረ። ጌታችን ኢየሱስ ክርስቶስም ቤተ መቅደሱን ሲዞር ብዙ ሰው ያጨበጭብ ነበረ። ብዙ ሰው እልል ይልል ነበረ። ብዙ ሰው በሱ መምጣት እንኳን እሱ ይቅርና ተጭና የመጣችሁን አያይቱን ራሱ መሬት እንዳትነካት ብለው የራሳቸውን ልብስ ባ እያነጠፉ ጎዝጉዘው ያራምዱት ነበር። ልብ ብላችሁ ስሙ። ይሄው ዛሬ ልብስ አህያ እንኳን አንተ አህያይቱ መሬት አትንካ ብሎ የተናገረው ህዝብ ነው። አርብ ላይ ደግሞ ስቀለው ብሎ ሲጮህ ነበሩ። ሰው ስለበዛ ሰው በአንድ ድምፅ ተሰብስቦ የሆነ ነገርን እንዲያደርግ ድምፁን ስላሰማ በሰው ድምፅ የሚመራ አምላክ አይደለም ልዑል እግዚአብሔር እነሱ እልል እያሉ እያጨበጨቡ ሆሳና በዳዊት ስም የሚመጣው የተመሰገነ ነው የተባረከ ነው ሆሳና በአርያም እያሉ አስገቡት ኢየሱስ ክርስቶስ ግን ተጭኖ የገባባት ውርንጭላይቱ ላይ ቤተ መቅደሱን ሲዞር ከእነሱ ድምፅ ይልቅ ንጽህናው ያደፈበትን ቤተ መቅደስን ነበረ ለሁለተኛ ጊዜ አየው ለስንተኛ ጊዜ ለሁለተኛ ጊዜ አንጽሆተ ቤተ መቅደስ ሁለት ጊዜ ነው የተፈጸመው የመጀመሪያው ምኩራብ ብለን ባሳለፍ ነው ሳምንት ላይ ጌታችን ኢየሱስ ክርስቶስም ወደ ምኩራብ ገብቶ ቤተ መቅደሱን ከሻጮች፣ ከለዋጮች፣ በሬዎች፣ በጎች፣ ርግቦች ይዘው መጥተው ቤተ መቅደሱን የንግድ ቦታ ካረጉት ሰዎች አንጽቶ ነበረው። ሆሳና ብለው በአህያ ውርንጭላ ላይ ጭነው ባመጡትምና በገባበትን ጊዜ ላይ ቤተ መቅደሱን አይቶ ለቤተ መቅደሱ አዘነለት። የሰጣቸው ለዚህ አገልግሎት አልነበረም። ቤተ መቅደሱን እንዲገለገሉለት ፈቅዶ የከፈተላቸው እንዲሸጡበት እንዲለውጡበት እንዲነግዱበት አልነበረ። ልብ አድርጋችሁ ስሙ። ያ ቤተ መቅደስ ክርስቶስ አይቶት ይሄ ቤቴ ጸሎት ቤት ነው እንጂ የወንበዴዎች ዋሻ አደረጋችሁት፣ ብሎ የተናገረው ቤተ መቅደስ ተናግሮ ነው። ሳይናገሩ እየሰማችሁ ነው። ቤተ መቅደሱ ንጽሕናዬ ቆሸሾብኛል፣ ብሎ ተናግሮ ነው መንጻት አለበት ያለው ክርስቶስ አይደለም እኮ ልብ ብላችሁ ታውቃላችሁ። ያ ክርስቶስ አይቶት ይሄ ቤተ መቅደስ የጸሎት ቤት ነው እንጂ የወንበዴዎች ዋሻ እናንተ አረጋችሁት ያለው፣ ቤተ መቅደሱ ራሱ ንጽሕና ቆሽሿል ብሎ ተናግሮ አይደለም። ቤተ መቅደሱማ ግንብ ነው ምን ያወራል? ቤተ መቅደሱማ ድንጋይ ነው። አፍ አውጥቶ አቆሽሸውኛል፣ ከተፈጠርኩበት ዓላማ አረቀውኛል ብሎ አልተናገረው። ክርስቶስ ነው ያልተናገረው። ቤተ መቅደስን ድምፅ ሰምቶ ቆሽሿል፣ ንጽሕና ያስፈልገዋል ያ ቤተ መቅደስ የሚባለው የዮሐንስ ወንጌል ምዕራፍ ሁለት ላይ ልክ ያነጻበት የመጀመሪያው ጊዜ ላይ አይሁድ ፈሪሳውያን ዙሪያው ላይ የነበሩት ጠይቀውት ነበረ። ይህን ቤተ መቅደስ አፍርሱት፣ ኋላም በሶስተኛው ቀን አነሰዋለሁ ብሎ ሲናገር፣ ይሄ ቤተ መቅደስ እኮ ለመሰራት ከአርባ ዓመት በላይ ፈጅቷል። እንዴት ነው አንተ በሶስት ቀን አነሰዋለሁ ያልከው? ብሎ ሲናገር እንዲህ ይላል ቅዱስ ዮሐንስ ወንጌላዊ፣ ይህን ያለው በሉ በሉ በሉ ይህን ያለው መቅደስ ስለተባለ ሰውነቱ ነው። አንዳንድ መቅደስ የተባለ ሰውነት መቆሸሹን አውቆ አንጻኝ ብሎ ይጮኋል። ልክ አሁን እዚህ ውስጥ የተሰበሰበ ሰው መቆሸሹን፣ ማደፉን፣ ከተፈጠረበት አላማ ከንጽህና መጉደሉን አውቆ በኃጢአት እየተመላለሰ መሆኑን ተረድቶ አንጻኝ ብሎም ይጮኋል። እንዲያ ለመጮ የታደልን ሰዎች እውነት እግዚአብሔር ይመስገን። ለምን እንደሆነ ታውቃላችሁ? መጮ ደግሞ የማይችል ሰዋል ልክ ኢየሱስ ክርስቶስ ተጭኖ የገባበት ቤተ መቅደስ ውስጥ ሲያይ ዝም ያለው ግንብ ማለት ንጽህናቸውን ማጣታቸውን የማያውቁ ነፍሳት መኖራቸውን ለማጠየቅ። ብዙ ሰው በነገራችን ላይ ኃጢአተኛ መሆኑን የማያውቅ ሰው እንዳለ ታውቃላችሁ። በደለኛ መሆኑን ተረድቶ አንፃኝ ብሎ የማይለምን ሰው እኮ አለ። ተስፋ የቆረጠ ብዙ ሰው አለ። በቃ በኃጢአት መመላለሱ፣ በኃጢአት ህይወት ለዘመናት መዝለቁ የማይለወጥ ታሪክ መስሎት ዝም ያለ ሰው አለ። መናገር እያለባቸው መናገር ግን ላልቻሉ አፋቸው ለተዘጋ ዲዳ ለሆኑ ቤተ መቅደሶች ኢየሱስ ክርስቶስ አይቶ ይሄ ቤተ መቅደስ ሰውነት የፈጠርኩት ለኃጢአት ሳይሆን ለጸሎት ቤት ነው፣ ለዋጮች የሆናችሁ ሰዎች በሙሉ ውጡልኛል። ቤተ መቅደስ ውስጥ የሚሸጠው የሚለወጠው የሚነገደው እቃና ቁስ ብቻ አይደለም። በነገራችን ላይ ብዙ ሰው ስለ አንጾ ወተ ቤተ መቅደስ ታሪክ ሲሰማ አይምሮ ላይ ቶሎ የሚመጣው ካህናተ ቤተ ክርስቲያን ስለሚያደርጉት በደል ነው። እየሰማችሁ ልብ ብላችሁ ስሙ ክርስቲያኖች፣ ቤቴ የጸሎት ቤት ይባላል እንጂ የወንበዴዎች ዋሻ አደረጋችሁት የሚለው ጥቅስ የሚሰራው ለካህናት ብቻ አይደለም፣ ለእኛም ጭምር ነው። መቅደስ የተባለ ሰውነታችን ከሆነ፣ መቅደስ የተባለ መንጻት እየተጠበቀበት በኃጢአት የጎሰቆለው ማንነታችን ከሆነ፣ ቤተ መቅደስ ውስጥ መገኘት የለባቸውም ብለን መባረር አለባቸው ብለን ሽንጣችንን ይዘን ገትረን የምንከራከራቸው ነገሮች እኛ ውስጥ ሳይኖሩ ቀርተው ነው ምሳሌ ልስጣችሁ ለምሳሌ ቤተ መቅደስ ውስጥ ክርስቶስ አንዱ ያባረረውና እንዲወጣ ያደረገው በሬ ነው እስኪ በሬ በሉ በሬ አንደኛው ጠባዩና መገለጫው መሬቱን ያርሳል እንጂ የተዘራውን ስንዴ ይበላዋል አታስቡበት። ምንም ጥያቄ የለውም። አንድ ሰው በሬ ጠምዶ ካረሰ በኋላ መሬቱን አለስልሶ ዘርዘርቶ ያንን ያወጣውን ስንዴ በሬው ደክሟልና ሂድና ብለው ይለው? ስንዴውን አጭዶ የራሱን ምርት ከሰበሰበ በኋላ ለበሬው የሚሰጠው ምኑን? ገለባውን ነው፣ ተረፈ ምርቱን ነው። በሬዎችን አባረረ ማለት የደከሙበትን ድካማቸውን ሳይሆን ያልደከሙበትን ከሰው ቀምተው የሚበሉ ማንነት ያላቸውን ሰዎች አባረራቸው ማለት ነው። ሁለተኛው በሬ የጥንካሬ ምሳሌም በጥንካሬያቸው በጥንካሬያቸው የሚተማመኑ በራሳቸው ወዝና ድካም ደርሰናል ብለው የሚተማመኑ ሰዎችን አባረራቸው ማለት ነው። ቅዳሴው ሰዓት ላይ አባታችን ሲያስተምሩ ሰምታችሁ ከሆነ ይህንኑ አርባውኑ ቀናት በማን ብርታትና ጥንካሬ ያለፍ ናቸው ይመስላችሁ? በእግዚአብሔር እኮ ነው። ትላንትና አምና፣ ከዛ በፊት ለዘመናት አብይ ጾም ስለጾምን ነው። እስከ ዘጠኝ መቆየት ስለለመድን ይመስላችኋል። ይሄው እስከ ዘጠኝ መቆየት የለመደው ሆድ እኮ ፋሲካ ከገባ በኋላ ጠዋት ምግብ አምጡ ይላል። አይል ይላል። አይል ይላል እኮ ሆዳችን ስላስለመድ ነው ሳይሆን፣ በዚህ ቀን በዚህ ወቅት ሀምሳ አምስቱንም ቀናት በሙሉ ከክርስቶስ ጋር አብረን እንድንጠማ እንድንራብ ያደረገን የማን ጸጋ ነው? የእግዚአብሔር ነው። በሬ መባረር አለበት ማለት በጸጋ እግዚአብሔር ላይ የምታገኛቸውን በረከቶች በራስ ድካም እንዳመጣው እንዳይመስልህ ጥንካሬን አባር ማለት ነው። እየሰማችሁ ነው። ሌላ ያባረረው በግ ነው። እስኪ በግ በሉ። በግን ያባረረው በግ ደግሞ በተለየ መልኩ ስጋው ለመስዋዕትም ይሆናል። ስጋው ከመበላት ባለፈ ደግሞ ቁርበቱ ወይንም ደግሞ ቆዳው ምን ይደረጋል? አልባሽ አጉራሽ ነኝ የሚል ማንነት ያለው ሰው አለ እኔነኝ የማበላው፣ እኔነኝ የማጠጣው፣ እኔነኝ የማለብሰው እያለ የሚመጻደቅ ሰው ማለት ነው። እንዲህ አይነቱንም ማንነት ያለውን ሰው እግዚአብሔር አይፈልግም። የሚያጠጣው የሚያበላው እናትም አባትም ሆኖ የሚያሳድገው ማን ነው? ለዛ እኮ ነው ከአናተ ቤተ ክርስቲያን የዮሐንስ ወንጌል ምዕራፍ 13 ላይ ጌታችን ኢየሱስ ክርስቶስ በአጭር ታጥቆ ዝቅ ብሎ የደቀ መዛሙርቱን እግር ያጠበባትን ያቺን ቀን ምሴተ ሐሙስ ላይ ተገኝተው እኛን ሲያጥጉን ያሬዳውያኑ ሊቃውንተ ቤተ ክርስቲያን ምን አሉ? ሐዋርያት ይሁ ከበበ እግረ አርዳይሁ ሐጸበ ኮኖሙ አበ ወእመ ወመሃሮሙ ጥበበ። ሐዋርያትን ክርስቶስ ክብ አሰርቶ እግራቸውን አጠባቸው ጥበብንም ማስተማራቸው። እስኪ አብራችን በሉ። እናትም በሉ እንጂ አባትም ሆናቸው። ለሐዋርያት እናትም አባታቸው ማን? ለኛ ለእኛስ አባትም እናትም ሆኖ አለባሽም አጉራሽም ማን ነው? ስለዚህ እንደ በጎናችሁ ራሴያችሁን እንደምታበሉ ራሳችሁን እንደምታለብሱ አትቁጠሩ። የሚያለብሳችሁ የሚያበላችሁ ማን ነው? እግዚአብሔር ነው። እንደዛ በራሴ ግን አመጠዋለሁ የምትሉ ካላችሁ ይህን አባርሩ። ማለት ሶስተኛ ያባረረው ርግብ ነው። እስኪ ርግብ በሉ። ርግብ የምትበር እንስሳ ናት። ዋነኛነቱ ምሳሌነቱ ምንድነው? ርግብ ከብዙ መካከል አንዱ ምንም እንኳን አንድ ቦታ ላይ ብትኖርም እንቁላሎቿን ጥላ ፈልፍላ በአንድ ቦታ ላይ ብትቀመጥም እህል ለማግኘትና ውሃ ለማግኘት ግን ስትል ከአንድ ቦታ ወደ ሌላ ቦታ ትሸጋገራለች። ዛሬስ ቤተክርስቲያን ውስጥ ያለን ክርስቲያኖች አይደለን? ለእንጀራ ብለን አንድ እግራችን ቤተክርስቲያን አንድ እግራችን አለም ላይ ያለው ለእንጀራ ብለን አደላ? አንድ እግራችን እግዚአብሔር ጋር አንድ እግራችን ሰይጣን ጋር ያለው ለእግዚአብሔር ለእንጀራችን ብለን አደለ? አንድ እግራችን ቤተ መቅደስ አንድ እግራችን ጣዖት ቤት ያለው ነው አይደለም? ስለዚህ እንደ ርግብ የሚወላውል ማንነታችሁንም አውጡ አባሩ ማለት ነው። ልብ ብላችሁ ስሙ። ቤተ መቅደሱ መንጻት አለበት፣ ወንበዴዎች መቀመጥ የለባቸውም። ሌቦች ቤተ መቅደሱ ውስጥ መገኘት የለባችሁም ብለን ድምፃችንን ከፍ አድርገን ስናሰማ የራሳችሁን ሰውነት ቤተ መቅደስም እንዳትረሱት። በሰፈርንበት ቁና ነው የምንሰፈረው። ለዚህ ስርዓት አምልኮ ለምንፈጽምበት ቤተ መቅደስ ያላችሁን ቀናይነት ለራሳችሁ ሰውነት ሊኖራቸው ያስፈልጋል። ቤተ መቅደስ ውስጥ መጠጣት የለበትም ትላላችሁ፣ የእናንተ ሰውነት ውስጥ አልኮል አይገባ። ቤተ መቅደስ ውስጥ መጨስ የለበትም ትላላችሁ፣ የእናንተ ሰውነት ውስጥ ግን ጭስ አይገባ። ቤተ መቅደስ ውስጥ ዝሙት ሊፈጸም አይገባውም ትላላችሁ፣ የእናንተ ሰውነት ውስጥ ግን ከሌላ ሰው ጋር የሚያደር ማንነት የለው። ስለዚህ ክርስቶስ በዚች በሆሳዕና ዕለት ላይ ተገኝቶ ያነጻው ቤተ መቅደስ መቀደስ አለበት። የጸሎት ቤት ነው ብሎ የተናገረው ስፍራ የእኛ ሰውነት ነው። የማን ሰውነት አልኳችሁ? ይሄ ግን ሁሉንም ሰው ደስ አላሰኘውም። ለዛ ነው የወይኑ አትክልት ስፍራ ባለቤት የተባለው ክርስቶስ ነው። በነቢያቱ መጽሐፍ ላይ ሲናገር ለወይኔ ስፍራ ያልደከምኩለት ምን ድካም አለ ይላል ክርስቶስ። የወይን አትክልቱ ባለቤት ቦታ ራሱ ነው። የወይኑ ስፍራ እያለ የሚናገረው እኛን ነው። ለእኛ ክርስቶስ እውነት ያልደከመው ምን አለ እውነት አሳጣን ብለን ልንከሰው የምንችለው ምንም ነገር እንደሌለ ታውቃላችሁ። በደንብ አድርጋችሁ ስሙ። አንዱ በሰሙነ ሕማማት በጣም በተደጋጋሚ ከሚነሱ ሰዎች መካከል በጣም ተቀዳሚውን ስፍራ የሚይዘው ይሁዳ ነው። ይሁዳ በሉ ይሁዳ ሲባል ጭንቅላታችሁ ላይ ቶሎ የሚመጣው ምንድን ነው? ጌታውን አሳልፎ ምንም አረጉ ነው መሸጡ ነው። ልብ ብላችሁ ስሙ። ይሁዳ ክርስቶስን አሳልፎ ለመሸጡ ምንም ምክንያት የለው ምንም ምክንያት የለውም። ክርስቶስ ምንም ምክንያት አልሰጠው። ለዛ ነው አንደኛ የዮሐንስ ወንጌል ምዕራፍ ሁለት ላይ ውሃውን ወደ ወይን ሊለውጥበት የተገኘበት ሰርግ ቤት ላይ እመቤታችን ወይን እኮ የላቸውም ብላ ስትጠይቀው እና ስትናገር ክርስቶስ አምላካችን እንዲህ ያለ ጊዜ በሉ እስኪ በሉ እንጂ አልደረሰም ካለበት ምክንያቶች መካከል አንዱ ይሁዳ ባልታወቀ ምክንያት ከዛ ተአምር ከሚፈጸምበት ሰርግ ቤት ወጥቶ ነበር። ይሁዳ ሳይኖር ተአምሩን ፈጽሞት ቢሆን ኖሮ ይሁዳ ለምን እንሸጥከው ተብሎ ቢጠየቅ ከተአምራቱ አጎደለኝ ብሎ መናገር ይችል ነበር። ከተአምራቱ አጎደለኝ ብሎ መሸጫ ምክንያት እንዳያገኝ ግን ክርስቶስ ጊዜ አልደረሰም ብሎ ይሁዳ እስኪመጣ ጠብቆት ነበር። ስሙ አንድ ሁለተኛ ይሁዳ የሸጠው ገንዘብ አንሶት ነው እንዳትሉ ይሁዳ ገንዘብ ያዥ ነበር የዮሐንስ ወንጌል ምዕራፍ 12 ላይ አንዲት በኃጢአት ትኖር የነበረች ሴት ሽቱ ይዛ ከክርስቶስ እግር ስር ዝቅ ብላ በእንባዋ እያበሰች ኃጢአቷን ስትናዘዝ ይሁዳ እንዲህ ብሎ ነበር የተናገረው ይህ ሁሉ ጥፋት ለምን ሆነ አለ እየሰማችሁ ነው ይህ ሁሉ ምን ጥፋት ለምን ሆነ ይህ ሽቱ እኮ ቢሸጥ ሦስት መቶ ዲናር ያወጣል አለ ስንት መቶ ዲናር ያው ሌባ ስለሆነ ስንት ነገር ምን እንደሚያወጣ ያውቀዋል። ቅዱስ ዮሐንስ ወንጌላዊ እንዲህ ይላል፣ ይህን ያለው ስለሴቲቱ ነፍስ ገዶት ሳይሆን ሌባ ስለሆነ ነው ይላል። ምን ስለሆነ? ያ ሶስት መቶ ብር ቢሸጥ ኖሮ የይሁዳ ሙዳይ ምጽዋት የያዘው ኪስ ውስጥ ነበር የሚገባው። ስለዚህ አስቡት እንግዲህ፣ ሌባ የሆነ ገንዘብ ሚኒስቴር ወይንም ደግሞ የሙዳይ ምጽዋቱ ያዣ አድርጎታል። ገንዘብ ቸገረኝ ብሎም ሊሸጠው አይችልም። ይሄ ገርማችኋል እንዴ? ሊቃውንተ ቤተክርስቲያን ክርስቲያን በትርጓሚያቸው ሲያስተምሩ ደቀ መዛሙርቱን እግራቸውን በሚያጥብበት ጊዜ ላይ ክርስቶስ መጀመሪያ ያጠበው ይሁዳን ነው። ማንን አልኳችሁ? ለምን እንደሆነ ታውቃላችሁ? ሁለተኛ ወይ ሶስተኛ ወይ መጨረሻ ቢያጥበው ኖሮ አይ ከሌሎቹ ወንድሞችማ በክብር አሳነሰኝ፣ ቢያከብረኝማ ኖሮ ስንተኛ ያጥበኝ ነበር ይል ነበር። ምንም ምክንያት አልሰጡም። የይሁዳን ምክንያት አልበኝነት ክርስቶስን ሊክደው ሲል የጠቀስኩላችሁ እናንተና እኔ ክርስቶስን አልታዘዝምም፣ አሻፈረኝምም፣ የሚለንንም ነገር አላደርግምም ያላችሁበት ምን ምክንያት አላችሁ? ከተአምራቱ ለየኝ እንዳትሉ እናንተ ከምትቆጥሩት ተአምራት በላይ ክርስቶስ በሕይወታችሁ ብዙ ድንቅ አድርጓል። ገንዘብ አልሰጠኝም እንዳትሉ ብቸኛው ጸጋ ገንዘብ አይደለም። ጤና ሰጥቷችኋል፣ ልጅ ሰጥቷችኋል፣ ትዳር ሰጥቷችኋል። ምን ያሳጣችሁ ነገር? አይ ከሰው ስላሳነሰኝ ነው እንዳትሉ፣ ለይሁዳ እግሩን ያጠበው ለእናንተ እኮ ክርስቶስ ደሙን አፍስሶ ነው ከኃጢአት ያጣጠባችሁ። ምን ምክንያት ኖሯችሁ ነው ክርስቶስን የከዳችሁት ክርስቲያኖች? ለዛ እኮ ነው አንድ ልክ ሲናገር ምን ይላል? የይሁዳ ክርስቶስን በሰላሳ ብር መሸጡ አይግረማችሁ አለ። እየሰማችሁ ነው። ለይሁዳ በሰላሳ ብር ክርስቶስን መሸጡ አይግረማችሁ፣ እናንተ ብትሆኑ በነጻ ትሰጡት ነበራል። እውነት ነው እናንተ አሁን እና እኔ ኃጢአት ስንሰራ ክርስቶስን በስንት ብር አሳልፈን ሰጠ ነው መልሱ እንጂ እስኪ በምንም በሩ በምንም በነፃ ነው አሳልፈን የሰጠ ነው ሰይጣን ምን አድርጎልን ነው ለሱሺ አሉ? ምንም እግዚአብሔርን ጽምቢ ያለው ምን ሳያደርግልን ቀርቶ ነው ምንም ስለዚህ ክርስቶስ ለወይኑ ቦታ ያልደከመው የለም ለእኛም ያልደከመው የለም ፍሬ አገኝባታለሁ ብሎን የደከመው ዛሬ ክርስቶስ ስጋውን ደሙን የሚሰጠው ንስሐ አባቶችን ሰይሞ ልክ አህያውና ውርንጭላው እንደተፈቱት ከሰራታቸው በንስሐ ሊፈታን የሚሞክረው ሁሉንም ነገር ክርስቶስ እየደከመ ስለሆነ ፍሬ ፈልጎ ነው። ፍሬ አልባ ከመሆን እግዚአብሔር አምላክ ይሰውርን። ቅጠል አለኝ ብላችሁ የምትጽናኑ ሰዎች ተጠንቀቁ። ክርስቶስ ያችን የረገማትን በለስ ፍሬ ስላጣባት ነው እንጂ ቅጠል ስለሌላት አይደለም። ሁላችንም የምንመጻደቅበት የሆነ ነገር አለ። ቢያንስ ይሄን ባላረግ ይሄን እያረኩኝ ነው እንላለ። ቢያንስ ባልቆርብ ንስሐ እየገባው ነው። እስከ መቼ ነው ንስሐ እየገባችሁ የምትኖሩት? ቢያንስ ንስሐ ባልገባ እያስቀደስኩኝ ነው። እስከ መቼ ነው እያስቀደሳችሁ ንስሐ ሳትገቡና ሳትቆርቡ ሳት ቆርቡ የምትኖሩት? ቢያንስ ጸበል እየተጸበልኩኝ ነው አላችሁ። እሺ፣ እስከ መቼ ነው ጸበል እየተጸበላችሁ የምትቀጥሉት? ቢያንስ ቤተ ክርስቲያን እየመጣሁ። እስከ መቼ ነው ቤተ ክርስቲያን የምትመጡት? ክርስቶስ የፈሰሰው ደሙ፣ የተቆረሰው ስጋው እንዲሁ ቀጠሮ እያበዛንለት የምንቀበለው አይደለም። ዛሬው ነው የምንቀበለው። ምንም ያላደረገው ነገር የለም ሁሉን ነገር አደረገ። ፍሬ ፈልጎ ከዛች ወይን ስፍራ የላካቸው ሎሌዎች ደግሞ የነቢያት ምሳሌ ናቸው። የማናልኳችሁ የነቢያት የመምህራን ምሳሌ ናቸው። ክርስቶስ አስቀድሞ ከመምጣቱ በፊት ወደ ኢየሩሳሌም የገቡ ብዙ ነቢያት ነበሩ። ብዙ መምህራን ነበሩ። አስቀድሞ ይመጣል ብለው የተናገሩ ፍሬ እንደሚጠበቅባቸው ያስተማሩ ብዙ ነቢያት ነበሩ። ግን ልብ ብላችሁ ሰምታችኋል። ክርስቶስ ሲያስተምሩ የላካቸውን ሎሌዎቹን ኢየሩሳሌም የወይኑ ቦታ ላይ ይጠብቁ የነበሩት ሰዎች ግን አንዳንዶቹን ገደሏቸው፣ ሌሎቹን ራሳቸውን ቀጠቀጧቸው፣ ሌሎቹን ደግሞ ወገሯቸዋል። ነቢያትን ኢየሩሳሌም ውስጥ የነበሩ ህዝብ አይሰሙም ነበር። ዛሬ ካህናቱን ድምፁን መስማት ካቆምን እኮ እኛ ሰንብተናል፣ ድንጋይ አንስተን አንገራቸው እንጂ የመምህራንን ተግሳጽና የንስሐ ጥሪ መስማት ካቆምን ቆይተናል። ለአንዳንዶቻችንማ የምናውቀው ስብከት ሆኖ ከለመድ ነውም ቆይተናል። ለዛ እኮ ነው ልብ ብላችሁ ስሙኝ፣ እውነት እንደምላችሁ አንዳንድ ጥቅሶችን ራሳችን እንደምንጨረሳቸው ታውቃላችሁ። ምሳሌ ልስታችሁ። መንግስተ ሰማያት ቀርባለችና፣ እስኪ በሉ በሉ እንጂ መንግስተ ሰማያት በሉ በሉ ሁላችሁ ቀርባለችና እንድትሉት ነበረ። ግን ጥቅሱ የተጠቀሰው እንዲህ ጥቅሱን እንድጨርሱት እኮ አልነበርም የተጠቀሰው። መንግሥተ ሰማያት መቀረሟን አውቀን ጥቅሱን እንዳለው እግራችንን ዝቅ አድርገን ማንነታችንን አዋርደን ራሳችንን በንስሐ አባቶቻችን እግር ስር እንድንጥል ነበር። ግን አያችሁት ለመድ ነው። ሁሉንም ነገር ድንጋይ አንስተን መጋዝ አንስተን ሰይፍ አንስተን የሚያስተምሩንን መምህራንና ካህናተ ቤተ ክርስቲያንን አንምታቸው እንጂ የሚናገሩትን ቃል መስማት ካቆምን ሰንብተናል። እግዚአብሔር ልቡናችንን ይክፈትልን። እውነት ነቢያቱ ላይ ያሳዩትን ጭካኔ እኛ ዛሬ ላይ ያለን የአዲስ ኪዳን ክርስቲያኖች ክርስቶስ ላይ የምናሳየው ጭካኔ ነው። ሲያስተምር የማንሰማው፣ ሲናገር እሺ ብለን የማንታዘዘው፣ ለሚናገረውን ቃል ተግባራዊ ምላሽ የማንሰጠው እኛው ነው። ነቢያቱን ላከ፣ ወገሯቸው፣ አሰቃዩቸው፣ ደበደቧቸው። በመጨረሻም ምሳሌው ተሰማችሁት። የወይኑ ቅጥር ስፍራ ባለቤት ሰው ምን አለ? እስካሁን አገልጋዮቼን የላኩት፣ ቢያንስ ልጄን ልላከው አለ። ምንን ልላከው? ልጄን ልላከው። ልጄን ይፈሩታል አለ። ምኔን ይፈሩት አለ? በሉ እንጂ ምን ያረጉታል? ልጄን ይፈሩታል። ክርስቶስን አይገርማችሁ ሰው ሆኖ ሲወርድ የባህሪ አባቱ ዓለሙን እንዲሁ እንዲያድነው ሲልከው ልጄን ትፈሩት አላችሁ ብሎ ነበር። የሰው ልጆች ግን ክርስቶስን ፈርተውታል። የሚፈራውን አምላክ አይደለም እንዴ? የሚንቀጠቀጡለትን አምላክ አይደለም እንዴ? እኛው ያሰቃየነው ነው። አይደለም ነው እኮ። እኛው ነን የገረፍነው፣ እኛው ነን ሚስማር የቸነከርነው፣ እኛው ነን ሐሞት ያጠጣ ነው፣ እኛው ነን መስቀል ያሸከመው። ምናልባት እዚህ ውስጥ እኔ አልገረፍኩትም፣ እኔ ሚስማር አልቸነከርኩበትም እኔ መስቀል አላሸከምኩበትም። እኔ መቼ አይሁዳዊ ነኝ ኢትዮጵያዊ ነኝ ትሉ ይሆናል። ኃጢአት መስራት ማለት ለክርስቶስ መስቀል ማሸከም ማለት ነው። ኃጢአት መስራት ማለት እጁን መልሶ በሚስማር መውጋት ማለት ነው። የተከፈለለትን ዋጋ ሳያውቅ እያወቀም ጭምር በደልና ክፋትን የሚሰራ ሰው ክርስቶስን ዓርብ የተቀበለውን መከራ መልሶ የሚያሰቃየው ሰው ነው። መልሶ ያንን ዋጋ የሚያስከፍለው ሰው ነው። ስለ እኛ ስንቴ ክርስቶስ ይሰቀል? ክርስቲያኖች ስለኛ ክርስቶስ ስንቴ እንዲሞት ነው የምትፈልጉት? አንዴ እኮ ወደ መቅደሱ የገባው አምላክ ለዘመናት ሲሰዋ የነበረውን የብሉይ ኪዳን የማይረባውን መስዋዕት በሙሉ እኮ አጥፍቶልናል። ለእኛ ብሎ ድጋሚ እኮ እንዴት እንዲሰዋ ትለምናላችሁ? እሺ ለእኛስ ብሎ ድጋሚ አይሰዋም፣ አይሰቀልም ብለን ብንናገር፣ በምስጢር ግን ክርስቶስ ሁሌም ለእኛ ሲል ይሞታል። ቅዳሴው ሲዘጋጅ የምንበላው ቅዱስ ስጋ ክቡር ደም እኮ ክርስቶስ ያፈሰሰው የቆረሰው ስጋና ደም ሁሌም እያደረገውም ጭምር ነው። ግን ማን ዞር ብሎ ያየዋል? ልጁን እንዲፈራ ነበር የተላከው፣ ግን ናቅነው። ልጁን እንዲከበር ነበር የተላከው፣ ግን አዋረድነው። ልጁን በክብር እንዲገባ ነበር የተደረገው፣ ግን እኛ ወደዚ ያበላሉ። ኢየሩሳሌም ታዲያ የገባው ጌታችን ኢየሱስ ክርስቶስ ልጁን ይፈሩታል ተብሎ ነበር የገባው ነገር ግን እነሱ ሲያዩት ምን አሉ? እንዲያውም ይሄኛውን ትላንትና ከመጡት በላይ እናሰቃየው። ርስቱን የሚወርሰው እሱ ነው አለ። ምኑን የሚወርሰው? ርስቱን። አወራሹ እሱ ስለሆነ እሱን ከገደል ነው፣ እሱን ካጠፋ ነው ቦታውን እኛ እንወርሰዋለን አሉ። አይሁድ ክርስቶስን ሲያሰቃዩት እኮ የሚገሉት መስሏቸው ነበር። አይሁድ ሲሰቅሉት ክርስቶስን ያበቃለት መስሏቸው ነበር። እነሱ እሱን አጥፍተው እሱ የሰጣቸው ቤተ መቅደስ ላይ መንገስ ፈልገው ነበር። ጌታችን ኢየሱስ ክርስቶስን ግን እሱን ሊሰቅሉት ቢመጡ እሱን ሊያንገላቱት ቢመጡ፣ በእሱ ሞት ለእኛ ሕይወት ተሰጠ። እሱ በመሞቱ ለእኛ ርስት መንግሥተ ሰማያት ተከፍታ የሌለንን ርስት ያጣነውን ቦታ እንድንወርስ አደረገ። ስለዚህ የክርስቲያኖች ኢየሩሳሌም መግባቱን ኢየሱስ ክርስቶስ አስቡ። የእናንተን የራሳችሁን ሰውነት መንጻቱን ኢየሩሳሌም ሲገባ ኢየሱስ ክርስቶስ ለእኔና ለእናንተ ሲል መሰቀሉን እንዳትረሱ። ያስተማረን የመከረን አምላካችን ስሙ የተመሰገነ ይሁን። በተማርነው ፍሬ እንድናፈራ አምላካችን ይርዳን። በጎደለው በክቡር አባታችን በሊቃውንት የሚታረም ይሁን። ወስዋዕት ለእግዚአብሔር።